በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 23 ቀን ከተሰጣቸው ጸጋ የተነሳ አራዊትና እንስሳት እንደ ሰው በድምጽ ያነጋግሯቸውና የታዘዙላቸው የነበረው ዳግመኛ የሚጠብቋቸው የነበሩት በጎችና ፍየሎችም በነብርና በተኩላ ያስጠብቁ የነበሩት አቡነ ተጠምቀ መድኅን እረፍታቸው ነው። አቡነ ተጠምቀ መድኅን በጎጃን ከሚታወቁ ታላላቅ ቅዱሳን ውስጥ አንዱና ዋነኛው ናቸው። እርሳቸውም እንደ አቡነ አብራኒዎስ ላሉ ቅዱሳን ገዳማቸውን እንዲመሰርቱ ያደረጉ ታላቅ አባት ናቸው። አቡነ አብራኒዎስ በነፋስ ሰረገላ ላይ እየሄዱ ሲታዩ እንዲሁም ሌሎች ተአምራ ሲያደርጉ፣ ይህንንም ድንቅ ስራቸውን ሰዎች ቢያውቁባቸው ውዳሴ ከንቱ ንቀው ወደ አቡነ ተጠምቀ መድኅን ዘንድ ሂደው በዚያ በታላ ተጋድሎ ከኖሩ በኋላ አቡነ ተጠምቀ መድኅን በአንተ ምክንያት ብዙ ነብሳት ይድናሉ ክፍል በዚህ ነው በማለት ዛሬ ላይ ኤርትራ ውስጥ ወደሚገኘው ደብረ ጥሉል ልከዋቸዋል። እርሳቸውም ቅዱስ ሚካኤልና ቅዱስ ገብርኤል እየመሯቸው መጥተው እንዳ አስደናቂውን አንዳ አቦና ደብረ ጥሉል ገዳምን መስርተዋል። አቡነ ተጠምቀ መድኅን በጻድቁ ዮሐንስ ዘመነ መንግስት የነበሩ ሲሆኑ የታላቁ የጉሃንቻ አንድነት ገዳም መስራች ናቸው። በ17 ተኛው መቶ ክፍለ ዘመን የነበሩት አቡነ ተጠምቀ መድኅን በርካታ ገዳማትን መስርተዋል። ከነዚህም ውስጥ አውሻህን ኢየሱስ ገዳም፣ ካጋና ኢዮስጣጢዮስ ገዳም፣ ወገዳ ገብረ መንፈስ ቅዱስ እና ሌሎችም በርካታ ገዳማት ጻድቁ እንዳቋቋሙ ከጉሃንቻ ቅድስት ማርያም ገዳም የተገኘ መጽሐፍ ይገልጻል። እነዚህም ገዳማት አሁን ላይ የት እንዳሉ ማወቅ አልተቻለም። ምናልባትም በነግራኛ አህመድ የጠፉ ይሆናሉ። ሌላኛዋ በአቡነ ተጠምቀ መድኅን የተመሠረተችው ሀረፀ ማርያም ሀረፀ ማርያም ገዳም ናት፣ ሀረፅ ማርያም ገዳም ናት። ይችውም ገዳም የምትገኘው በአዊ ዞን ሀገረ ስብከት መተከል ውስጥ ነው በጓንጓ ወረዳ ውስጥ ነው። ሌላኛው የጻድቁ ገዳም ቻግኒ የሚገኘው የስጋዲት ቅዱስ ሚካኤል አቡነ ተጠምቀ መድኅን አንድነት ገዳም ነው። ይኸውም የጻድቁ ገዳም በርካታ መነኮሳት የሚገኙበት ታላቅ የአንድነት ገዳም ሲሆን በተለያዩ የልማት ስራዎችም ይታወቃል። አቡነ ተጠምቀ መድኅን አባታቸው ወልደ ክርስቶስ፣ እናታቸው ወለተ ማርያም የተባሉ ደጋግ ክርስቲያኖች ሲሆኑ ጻድቁ የተወለዱ ታኅሳስ ሁለት ቀን በ1610 ዓ ም ነው። በጥምቀት ሀብተ ወልድና የተቀበሉት ደግሞ ጌታችን በተጠመቀበት ዕለት ጥር 11 ቀን ስለሆነ ተጠምቀ መድኅን ተብለው መጠራታቸው ከዚህ ከክርስቶስ ከክርስትና ቀናቸው ጋር በመነሳት ነው። አቡነ ተጠምቀ መድኅን አስተዳደጋቸው እንደማንኛውም የገጠር ልጅ እረኛ ሆነው ያደጉት። እርሳቸው ግን ከልጅነታቸው ጀምረው መንፈሳዊ ትምህርት ለመማር ካላቸው ጽኑ ፍላጎት የተነሳ ያግዷቸው ወይም የሚጠብቋቸው የነበሩትን በጎችና ፍየሎችን በነብርና በተኩላ አስጠብቀውና አደራ ሰጥተው ወደ አባቶች ዘንድ በመሄድ ከመነኮሳት እግር ስር ተቀምጠው ዳዊት ደግሞ ወንጌል ተምረው ማታ ይመለሳሉ። ተምረው ሲጨርሱም ሲመለሱም በጎችና ፍየሎች ከነብርና ከተኩላ ከአራዊት ጋር ሲወርቁ ያገኟቸዋል። አባታችንም ሳያውቁባቸው ከእረኝነታቸው እንደተመለሱ ሆነው ማታ ወደ ቤታቸው ይመለሳሉ። ከዕለታትም በአንደኛው ቀን አንድ ባህታዊ አባታችን ወደ ክርስቶስ ወልደ ክርስቶስን አግኝቶ ልጅን ስጠኝ ላስተምረው ሲላቸው አባታቸውም በጎችና ፍየሎችን ማን ይጠብቅልኛል? በማለት እምቢ አሉ። አባታችን ተጠምቀ መድኅን ዳዊት እንድገ አባታችን ተጠምቀ መድኅን ዳዊት አንግበው ስለያዩአቸው ሁኔታ ለማረጋገጥ ልጃቸው እያገዱ በእረኝነት ከሚውሉበት ቦታ ቢሄዱ በሚያስገርም ሁኔታ በጎችና ፍየሎች ከነብርና ከተኩላ ጋር ሲጫወቱ ሲወርቁ ተመለከቱ። ሲመሽም አውራዎቹ እንስሶች ሲሸኟቸው አዩ። ማታም ልጃቸውን ተጠምቀ መድኅን ልጄ የት ዋልህ ብለው ሲጠይቋቸው ከብት ሳግድ ዋልኩ ሲሉ አባታቸው ልጅ ሆይ ነገሩን ተረድቸዋለሁ፣ ከዛሬ ጀምሮ እረኛ አትሆንም፣ ከባይታዊ ዘንድ ሂደህ ተማር ብለው ወደ ገዳም ላኳቸው። ከዚህ በኋላ አቡነ ተጠምቀ መድኅን መንፈሳዊ ትምህርት እየተማሩ የአባቶችን መንገድ እየተከተሉ በተጋድሎ መኖር ጀመሩ። ገና ከህጻንነታቸው ጀምሮ ቁርስና ምሳቸውን ለነዳያን በመስጠት እርሳቸው ግን ሲጾሙ ውለው በቀን አንድ ጊዜ ብቻ ይቀምሱ ነበር። ተጋድሏቸውንም ለማጽናት ወደ ታላቋ መርጡ ለማርያም በመሄድ በ23 ዓመታቸው አባ ዝክረ ማርያም በሚባሉ አባት እጅ መነኮሱ። ከመነኮሱም በኋላ ከሚለብሱት የፍየል የቆዳ ስር ሰውነታቸው በሰንሰለት አስረው ከመኖራቸው በላይ ቅዳሜና እሁድ ከሚቀምሱት ዳቤ በቀር እህል አይቀምሱም ነበር። ስግደታቸውን በቀን አንድ ሺ እንደነበር ግርላቸው ይናገራል። ጻድቁ ከተሰጣቸው ጸጋ የተነሳ አራዊትና እንስሳት እንደ ሰው በድምጽ ያነጋግሯቸውና ይታዘዙላቸው ነበር። ልክ በልጅነታቸው ከብቶችን፣ በጎችን፣ ፍየሎችን ይጠብቁላቸው እንደነበር እንደ ረድ ሁኖ የሚታዘዙላቸው ጸዋሬ መስቀል የሚባል አንድ አህያ ነበራቸው። እርሱ መልእክት በሚያደርስና በመቀበል አባታችን ያገለግላቸው ነበር። አምጣ ያሉትን ያመጣል። ውሰድ ያሉትን ይወስዳል። እርሳቸውም ከጎጃም እስከ ሱዳን ጠረፍ ድረስ ወንጌልን ሰብከው በርካታ ካህዲያንን አስተምረው በማጥመቅ ሐዋርያዊ አገልግሎታቸውን ከፈጸሙ በኋላ ከጌታችን ቃል ኪዳን ተቀብለው በጻድቁ ዮሐንስ ዘመነ መንግስት በ1670 ዓ ም በክብር አርፈዋል። አቡነ ተጠምቀ መድኅን ያረፉ ሰኔ ሃያ ሶስት ሲሆን ባለረፍታቸው አጽማቸው በክብር ተቀምጦ ባለበት በጋሾላ ቅዱስ ጊዮርጊስ አንድነት ገዳም ውስጥ በታላቅ ድምቀት ይከበራል። ያረፉትም ለአገልግሎት ወደ ጋሾላ ቅዱስ ጊዮርጊስ የእናቱ ገዳም በሄዱበት ወቅት ስለነበር ዛሬ የከበረ አጽማቸው በዚያው በጋሾላ ቅዱስ ጊዮርጊስ ገዳም ይገኛል። ከአባታችን ተጠምቀ መድኅን ረድኤት በረከት ይክፈለን፣ በጸሎታቸው ይማረን፣ ለእውነተኛዋ የንስሐ ቀንም ያብቃን። ዳግመኛ በዚህ ችለት የላይ ላይ ግብፁ ታላቁ አባት አባን ወብ እረፍቱን እረፍታቸው ነው። ይህም ቅዱስ ዘላይ ላይ ግብጽ መባላቸው አባን ወብ ተብሎ የሚጠሩ በታችኛው ግብጽ የሚኖሩ ሌላ ታላቅ ጻድቅ አባት አሉና ነው። ይሄውም አባን ወብ በላይኛው ግብጽ ከሚገኙት ገዳማት ውስጥ በአንዱ በታላቅ ተጋድሎ ይኖር ነበር። ዲዮቅልጥያኖስ የብዙ ሰማይታት ደም እንደውሃ ማፍሰስ በጀመረበት የመጀመሪያ ላይ በአንዲት ቀን ሰማኒያ ሰማይታትን አረዳቸው። አባኖብንም ይዘው ለዲዮቅልጥያኖስ ባለሟል ለሆነው ለእንዲናው ገዢ ለአርያኖስ አሳልፈው ሰጡት። ጨካኝና ረመን የነበረው አርያኖስም አባኖብን ይህን የምንኩስና ልብስህን አውልቀህ አውልቀ ጣልና ለአማልክቶችም ሰዋ፣ እጣንንም እጠን አለው። አባኖብም ለአምላኬ ምስክር ሁኜ የሰውነቴንም ለክርስቶስ መስዋዕት አድርጌ አቀርባለሁ እንጂ ለረከሱ ለእናንተ ጣዖት አልገዛም አለው። ንጉሱም እጅግ አሰቃየው፤ ወደ አምስቱ ማሄጉር በግዞት ሰደደው። በውሃ ጉድጓድ ውስጥ አሉትና በውስጡ ብዙ ጊዜ እየተሰቃየ ተቀመጠ። ጌታችንም ከሃዲው ዲዮቅልዲያኖስን አጥፍቶ ደጉን ንጉስ ቆስጠንጢኖስን እስካስነሳበት ድረስ አባኖ በስቃይ ኖሩ። ቆስጠንጢኖስን በነገሰ ጊዜ በአምስት ውሃዊ ጉሮች ወታደሮች ይልኩ አባኖብን አስፈልጎ አገኘው። አባኖ ቅዳሴ ገብተው ሲቀድሱ ቅዱሳት ለቅዱሳን ባለ ማለትም፣ ንጹህ የሆነ ከሥጋው ከደሙ ይቀበል ባሉ ጊዜ ጌታችን በመሰዋይ ላይ ሆኖ ተቀምጦ ንስሐ የገቡትን ሁሉ ኃጢአታቸውን ይቅር ሲላቸው በግልጽ ይመለከቱት ነበር ጻድቁ ከጌታችን ታላቅ ቃል ኪዳን ከተቀበሉ በኋላ ሰኔ 23 ቀን በታላቅ ክብር አልፈዋል። ረዴታቸው በረከታቸው በሁላችን ላይ እጽፍ ድርብ ሆኖ ይደር በቅዱሳኑ አማላጅነት አምላካችን ለእውነተኛው አይንስሐ ቀን ያብቃና አሜን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን አቡነ ዘበሰመ